እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት አጅበን እናስተዋውቅልዎ! በ0995 0688772 ወይንም በ0111 25 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል። ሰላም፣ ጤና ይስጥልን። ውድ የሐሳብ ሚዲያ ቤተሰቦቻችን፣ እንደምንቆያችሁልን ዕለታዊ የሐሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። ሐሳብ ዴይሊ በየዕለቱ የሚነሱ አበይት ጉዳዮችን እዚህ ጠረጴዛችን ላይ ያመጠን ሰፊ ውይይትን ያደርጋለን፣ ሀሳብ አስተያየታችንም እናንሸራሽራለን። እናንተም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለ የመልእክት መስጫ ሰጥናችን ላይ ብታስቀምጡ ልን ደስ ይለናል። የሰብስክራይብ ሚኩን ጫናችሁ ቤተሰባዊነታችሁ ወይ ሌን እያልን በዛሬ ዘን የመጣ ነው ጉዳይ እንግዲህ አሁንም በቀይ ባህር ላይ እንግዲህ የተለያዩ ጉዳዮች ይነሳሉ። ቀይ ባህር ሲነሳ በርካቶች እንግዲህ ኢትዮጵያና የኢትዮጵያ ጥያቄ ብቻ አድርገው የሚያነሱት ጉዳይ አለ። ነገር ግን ጎረቤቶቻችን ስለ ቀይ ባህርም የተናገሩት አለ። ጎረቤቶቻችንም ኢትዮጵያ በቀይ ባህር የመልማት ፍላጎት እንዳላ በተለያየ ጊዜ እየገለጹ ይገኛሉ። ያላችንንም ያለንንም የመብት ፍላጎት እየገለጹት ይገኛሉ። እንደዚሁም የተለያዩ የአለም መንግስታቶች በኢትዮጵያ የሚገኙ የተለያዩ ኤምባሲዎችና አምባሳደሮች ስለ ኢትዮጵያ የቀይ ባህር ተገቢነትና ቀይ ባህር ለኢትዮጵያ ምን አይነት ጠቀሜታ እንዳለው የተናገሯቸውን ጉዳዮችና ኢትዮጵያ እና ቀይ ባህር ምን አይነት ግንኙነት አላቸው በሚለው ሰፋ ያለ ውይይት የምናደርግ ነው የሚሆነው። የዛሬውን ፕሮግራም እኔ ዮርዳኖስ እና በረከት አብረናችሁ ነው የምንቆየው። በረከት እንዴት ነህ? ሰላም ሁሉ አማን። እንግዲህ በረከት የዛሬ ጉዳያችን የሚሆነው በቀይ ባህር ጉዳይ እንግዲህ ኢትዮጵያ ብቻ ጥያቄውን የምታነሳ የሚመስላቸው አንዳንድ ሰዎች አሉ። ነገር ግን የኢትዮጵያ ጥያቄ ብቻ አይደለም፣ ኢትዮጵያ ብቻ አይደለም ቀይ ባህር የሚያስፈልጋት። በኢትዮጵያ የሚገኙ እንኳ ኤምባሲዎች በተለያዩ ጊዜያቶች የኢትዮጵያ የቀይ ባህር አስፈላጊነትን ሲገልጹ ነበረ። ኢትዮጵያ ቀይ ባህር ያስፈልጋታል። ለቀይ ባህር ላይ በተለያዩ ጊዜያቶች የምታነሳቸው ጥያቄዎች ተገቢነታቸው እንኳን እንደምናውቀው የዓለም አቀፉ ሕግ እንደሚለው ባህር በር የሌላቸው ሀገራቶች ባህር በር ካላቸው ሀገራቶች ጋር በድርድር ና በዲፕሎማሲያዊ መንገድ የማግኘት መብት አላቸው ይላል። ይሄ የዓለም አቀፍ ሕግ ነው። ከዚህ ጋር ተያይዞ እንግዲህ የተለያዩ የዓለም መንግስታቶች የተለያዩ ሀገራቶች ደግሞ ኢትዮጵያ የቀይ ባህር ያስፈልጋታል ቀይ ባህር ላይ የባህር በር ቢኖራት እድገቷ ከጊዜ ወደ ጊዜ ይጨምራል ይላሉ። ከዚህም ጋር ተያይዞ በቅርቡ እንኳን የ በርካታ ውዝግቦች ሲነሱ የነበሩት እኛ ከሶማሌ ላንድ ጋር ያደረገ ነው የባህር በር ስምምነት ነበረ። ከዚህ ጋር ተያይዞ የሶማሌ መንግስት ከፍተኛ ደስ የማይል ነገሮችን ሲያስመለክተን ቆይቷል። ከዛ ጋር ተያይዞ እንግዲህ ቱርክ በተደረገው ውይይት ነው ኢትዮጵያና ሶማሊያ በቀጣይ ጊዜያቶች በባህር በር ጉዳይ ላይ በጋራ የመስራት ስምምነት ካደረጉ በኋላ በቅርቡ እንኳን የሶማሌው ፕሬዚዳንት እንዳሉት ከሆነ ኢትዮጵያ የባህር በር ያስፈልጋታል። የባህር በር ጥያቄዋን ደግሞ በዲፕሎማሲያዊ መንገድ የመጠየቅ መብት አላት። የኢትዮጵያ በሰላማዊና ና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ስትል ነበራ። በቀጣይ ጊዜያቶች የባህር በር ከምናገኝባቸው ሀገራቶች ዋነኛዋና ና በቅድሚያነት ከምናስቀምጣት ሀገር አንዷ ሶማሊያ ነች። ዛሬ ላይ እንግዲህ ሶማሊያ የኢትዮጵያ የባህር በር አስፈላጊነትን በዚህ ደረጃ ታውቃለች። እንደሚያስፈልገንም ደግሞ ጥያቄያችን አክሴፕት እየተደረገበት የሄደበት ሂደት አለ። እንደምናውቀው ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ ጊዜ ከዛሬ አምስት ዓመት በፊት ስለ ባህር በር ሲያነሱ በርካታ ሰዎች ኮንፊውዝ ሆነው ነበረ። ኢትዮጵያ አሁን ካለችበት ሁኔታ አንጻር ለምንድን ነው ከጎረቤቶቿ ጋር ወደ ግጭት መግባት ያለባት? ይሄ ነገር ግን ግጭት አይደለም፣ የራስን ፍላጎት የመጠየቅ መብት ነው። አንድ ሰው የሚያስፈልገውን ነገር መጠየቅ እንደሚችለው ሀገርም ለሀገር መቆም እስካለባት ድረስ የሚያስፈልጉንን ጥያቄ መጠየቅ አለብን። ይሄ ጥያቄዎች እንደው እኛ ጋር ብዙ ጊዜ ስናነሳቸውም ግር ሊሉን የገቡት ነገሮች ከዚህ በፊት የተሰሩብን አጀንዳዎች፣ ከዚህ በፊት የተሰሩት ፕሮፓጋንዳዎች ኢትዮጵያ የባህር በር አያስፈልጋትም። አሰብ ለግመል ማጠጫ ነው እንጂ ለኢትዮጵያ አይጠቅምም ተብለን ስለተነገርን እነዚህ ጥያቄዎች ወደ ግጭት የሚገቡ ይመስሉን ነበረ። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ በቀይ ባህር ጉዳይ ማፈርና መሽኮርመም አያስፈልግም፣ ቀይ ባህር ለኢትዮጵያ አስፈላጊና ወሳኝ ነገር ነው። እነዚህን ሂደቶች ደግሞ ለማምጣት የትውልዱ ጥያቄ ነው፣ ትውልዱ መጠየቅ አለበት። እነዚህ ስራዎች ላይ አተኩረን እንሰራለን ብሏል። የዛሬ አምስት ዓመት የተነሳ ጥያቄ ዛሬ ላይ ከተለያዩ መንግስታቶች ከጎረቤቶቻችን፣ ባህር በሩን ከሚሰጡን ሀገራቶች አዎንታን እያገኘንበት ባለው ሂደት ደግሞ ሌሎች ጎረቤቶቻችን ለምሳሌ ኤርትራ፣ ኢትዮጵያ የባህር በር ጥያቄ ባነሳች በተለያዩ ጊዜያቶች ልወረር ነው ግዛት አንድነቴ ሊጣስ ነው የሚል ትልልቅ ፕሮፓጋንዳዎችን ታነሳለች። ይሄ ግን ተገቢ አይደለም። ኢትዮጵያ በሰጦ መቀበል መርህ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰጦ መቀበል ነው፣ የትኛውም ለሰጠን ሀገር እኛም ያለንን እንሰጣለን ብለዋል። ነገር ግን የኤርትራ መንግስት ኢትዮጵያ ሰጥቶ መቀበል የሚባለው መርህ እሱ በሚፈልገው አጀንዳ በመቀየር ኢትዮጵያ አሰብን ለመውሰድ የተለያዩ ወደቦችን ለመውሰድ ወረራ ልታደርግብኝ ነው ዛሬም ከነገወዲያም የሚላቸው ነገሮች ናቸው። ከዚህ በፊት ያላቸው ነው። እነዚህ ሂደቶች ተገቢ አደሉ። የኢትዮጵያን ለመውቀስ እየተሄደበት ያለ መንገድ ነው። ነገር ግን እንደ የዓለም መንግስታቶች፣ የተለያዩ ሀገራቶች መሪዎችስ ምን ይላሉ? እንደምታውቀው ቅድም እንዳነሳውልህ የሶማሌ ፕሬዚዳንት ካሉት ጋር ተያይዞ ከሰሞኑ እንኳን ከቢቢሲ ፎክስ ኦፍ አፍሪካ ጋር ባደረጉት ውይይት ኢትዮጵያ በድርድርና ሰጦ መቀበል በሚባለው መርህ ያስፈልጋታል። ሱማሊያም የኢትዮጵያን የባህር በር ጥያቄ በትልቅና በወሳኝነት እያየችው ነው። በተለያዩ ጊዜያቶች የወደብ ክራይም ሊኖሩ ይችላሉ፣ ሰጦ መቀበል የሚባለውን መርህ ልንቀበል እንችላለን ይላሉ። ይሄ በጣም ትልቅና ወሳኝ የሚባል ነገር ነው። በርካታ የለፋንበት ጉዳይ ዛሬ ሊሰጡን የሚገቡ ሀገራቶች አዎንታውን አንስተው ከኢትዮጵያ ጋር ያስፈልጋታል የሚለውን ጥያቄ እንኳን መቀበላቸው በትልቁ የሚነሳ ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንግዲህ በቅርቡ የኢትዮጵያ የባህር በር የማግኘት ጉዳይ አንገብጋቢና ወሳኝ ጉዳይ ነው፣ ለረጅም ዓመታት ተዘግቶ የቆየው የኢትዮጵያ ባህር በር መመለስ አለበት፣ ለዚህም ራሺያ ለኢትዮጵያ የምትችለውን ድጋፍ ለማድረግ ሙሉ አቅም አላት፣ እናደርጋለንም ሲሉ ነበረ። አምባሳደሩ እንዳሉት ከሆነ ኢትዮጵያ ለባህር በር ያነሳችው ጥያቄ ዓለም አቀፍ ይዞታ አለው፣ ተጠያቂነት የሌለው ነው። እነዚህ ጥያቄዎች ተገቢ ናቸው። እንደው ራሽያ ይሄን ያህል ድጋፍ እንኳን ለመስጠት የቻለችው በተለያዩ ጊዜያቶች የኢትዮጵያ ባህር በር አለመኖሩ በቦታው ላይ ምን አይነት ችግር እንዳለ ስለተመለከቱ ነው። ችግሩን ያየው ሰው ስለ ችግሩ መፍትሄ ሊነግር ይችላል። ኢትዮጵያ የባህር በር ስለሌላት በተለያዩ ጊዜያቶች የመጡባትን ችግሮች ተመልክተናልና የተለያዩ የውጭ መንግስታቶች፣ የተለያዩ ሀገር መሪዎች፣ በኢትዮጵያ የሚገኙ አምባሳደሮች፣ ዲፕሎማቶች፣ ጎረቤቶቻችንም በዚህ ደረጃ አውንታን መስጠታቸው ኢትዮጵያ በቀጣይ ጊዜ የባህር በር የምታገኝበት ሁኔታ ለቀይ ባህር አስፈላጊ ሀገር እንደሆነችም፣ ቀይ ባህር ላይ መቀመጧ ለቀይ ባህር ጠቀሜታው ከጊዜ ወደ ጊዜ ከፍ እንዲል የሚመጣበት ሂደት አለና አሁን ላይ የትውልድ አጀንዳ የሆነው የባህር በር ጉዳይ አለምም እየተመለከተልን ነው። አለም እያየልን ነው። አለም በሚመለከተው ጉዳይ ላይ ደግሞ ኢትዮጵያ አውንታን የምታገኝ ከሆነ በአለም አቀፉ ሂደትም ብንሄድ የመሰጠትና የማግኘት መብት አለን። በተለያዩ ጊዜያቶችም ከጎረቤቶቻችን የሄድንበት የዲፕሎማሲያዊ መንገድ ተገቢ ነውና ኢትዮጵያ እስካሁን የሰራቻቸው ስራ በጣም በትልቅ ደረጃ ሊመሰገኑና ሊወደሱ የሚገቡ ናቸው። እናስታውሳለን ከዚህ በፊት የተለያዩ ሀገራቶች የባህር በር ለማግኘት የተለያዩ ጦርነት ውስጥ ገብተዋል። እነዚህ ጦርነቶችን እንኳን ማስቀረት የቻልንበት የቀጠናውን ሰላምና መረጋጋት ያመጣንበት ትልቅ የሚባል ሂደት ነው እና እንደው በረከት ኢትዮጵያ የባህር በር ለማግኘት የሄደችበት መንገድና የዓለም አቀፉ ሀገራት መንግስታቶች ይሁንታውን ያገኙበትና የኢትዮጵያን ጥያቄ እንደ ጥያቄ አድርገው ያነሱበት እንደምን ትመለከተዋለ? እውነት ነው ኢትዮጵያ መጀመሪያ የዚህን የባህር በር ጥያቄ ስታነሳ ብዙ ሀገራት የፖለቲካ ፍጆታ ነበር የመሰላቸው። ይሄ ጎረቤቶቻችንን ለሁለት የከፈለ ነበር። አንዳንዶቻቸው በተቃራኒ መንገድ፣ አንዳንዶቹ ደግሞ ፖዘቲቭሊ ነገሩን ወስደውታል። ይሄ ዋጋ ያስከፈለም ጭምር ነው። እነ ግብፅ፣ ኤርትራ፣ ሶማሊያ ይሄንን አውድ የሄዱበት መንገድ ብዙ ያራመዳቸው ትዝብት ውስጥም የገቡበት ነበር። በእርግጥ ምንም አይነት ይህ ነው የሚባል የጎላ ተጽዕኖ ማምጣት አልቻሉም። ግን ኢትዮጵያ የያዘችው አጀንዳ ፖለቲካዊ አለመሆኑ ግን የታወቀው ኢትዮጵያ ለጉዳዩ የሰጠችው ትኩረትን ማሳያ ተደርጎ የሚታየው ከሶማሌላንድ ጋር የተፈረሙ የመግባቢያ ሰነድ ነው። ይሄ ሰነድ ኢትዮጵያ እሳቢዋ ትክክለኛ አጀንዳ መሆኑን ሕዝባዊ መሆኑን በደንብ ያሳየ አለም ከፖለቲካ ፍጆታነት የዘለለ ነው ብሎ አልተረደውም ነበር። ይሄ ነው። በዓለማችን ላይ ከፍተኛውን ድርሻ የተወጣለን። በነገራችን ላይ ብዙ እሳቤዎች ነበሩ ካልኩክ ውስጥ አንደኛው እሳቤ ይሄ አጀንዳ ይከስማል የሚል ነበር። ኢትዮጵያ ይሄን አጀንዳ ብሔራዊ አድርጋ መሄድ ከጀመረች በኋላ ግን ጉዳዩ ሲሪየስ መሆኑን ተረዱት። ከዛ በኋላ ነው ሀገራት የሀገራት መሪ ተቋሞች በዚህ ነገር ላይ እየተነሱ ሁሉም የየራሱን እሳቤ ማንጸባረቅ የጀመረው። ይሄ ነው በጣም ወሳኝ የሚባለው። በነገራችን ላይ ጠላት ተብለው በኢትዮጵያ ታሪክ ውስጥ ከጥንት ጀምሮ የሚታወቁት እነ ግብፅ በጣም ያስደነገጣቸው ነበር። በነገራችን ላይ ግብፅን ለምን አስደነገጠ? ግብፅ ሺህ ዓመት ኢትዮጵያውያን ሲቆጩበት የነበረውን አባይን ኢትዮጵያ መገደብ ከቻለች ሺህ ዓመት የግሏ የነበረውን በታሪክ ስህተት አጋጣሚ ያጣችውንም ማስመለስ እንደምትችል ያውቃሉ። ጠላት ከእኛ በላይ የእኛን አቅም ይረዳል። ለዛ ነው ይሄ የተከፋፈለ እሳቤ በቀጠናው ላይ ሲታይ የነበረው እንዲሁም ይሄንን የባህር በር ጥያቄያችንን በአዎንታዊ መንገድ የተመለከቱ ትልልቅ የሚባሉ ሀገራት አሉ። እስቲ ለምሳሌ ኤርቪን ማሲንጋን እንመልከት። የአሜሪካ ተወካይ በኢትዮጵያ እሳቸው እንዲህ ብለዋል። ኢትዮጵያ ፈጣን ኢኮኖሚ እንዲሁም ከፍተኛ የሚባል ተምዘግዛጊ እድገት እያስመዘገበች ነው እንዲሁም የምታስመዘግበው እድገትን በእኩል የባህር በርም ማግኘት አለባት ብለው አንስተውታል። ይሄ ጉዳይን ለማስፈጸም በሰላማዊ በዲፕሎማሲያዊ ሰጥቶ በመቀበል የምታደርገውን እንቅስቃሴዎች፣ ጥረቶች እንደግፋለን ሲሉ ነበር። ይሄ ማለት ኢትዮጵያ ፍላጎቷን አጀንዳዋን ዓለም አቀፋዊ ማድረጓን ያሳያል። ሁለተኛው ኢማኑኤል ማክሮን የኢትዮጵያ ወዳጅ፣ እሳቸው እንዲህ ብለዋል፦ ፈረንሳይ በአላት አቅም ሁሉ ኢትዮጵያን በዚህ ጉዳይ ላይ መርዳት ትፈልጋለች። እንዲሁም በንግግር በውይይት፣ ዓለም አቀፍ ሕጎችን ባከበረ መንገድ ከጎረቤት ጋር በተባበረ ሂደት መስራት የሚቻልበትን ሂደት እኛም እናመቻቻለን ሲሉ ነበር። ይሄ አጀንዳው የፖለቲካ ፍጆታ አለመሆኑን እውነተኛ ከልብ የመነጨ መሆኑን በደንብ የታየበት ነበር። ኢትዮጵያ ይሄንን የባህር በር ጉዳይ የያዘችበት አግባብ ቀላል የሚባል አይደለም። በነገራችን ላይ አሜሪካም ፈረንሳይም ሌሎችም ሀገሮች ለዚህ ሂደት ትብብራቸውን ያሳዩት አዝነውልን አይደለም። በቀይ ባህር በኩል ያለባቸውን ስጋት እንድንከላላቸው ነው። ለራሳቸው ሲባል ነው። የትኛውም ሀገር በእርዳታና በመስጠት ውስጥ የሚደረግ የፖለቲካ ድርድር የለም። ጥቅምን ቅድሚያ እየሰጠ ነው። እነዚህ ሀገራትም ያደጉ ሀገራትም ቢሆኑ የኢትዮጵያን ባህር ኃይል ወደ ቦታው መጥቶ የኃይል ሚዛኑን እንዲያስተካክል ስለተፈለገ ነው እንጂ በባዶ በውዴታ አጀንዳችን ወዷቸው ጥሟቸው ንግግራችን አይደለም። ጥቅማቸውን ማስከበር ስለምንችል ቀይ ባህርን በቀን ተቀን ተለዋዋጭ ባህሪ የሚያሳየውን ቦታ ኢትዮጵያ ማረጋጋት ስለምትችል ነው። በዚህ ደረጃ እነሱ የእኛን አጀንዳ ሲያስተጋቡ የነበሩት በዚህ ልክ አው የቀጠናው ጉዳይ ላይ በጣም ስለ ቀይ ባህር ሲነሳ፣ በተለይ ኢትዮጵያ የቀይ ባህርን ጉዳይ ስታነሳ ቀጠናው ለሁለት ይከፈላል። እንደምናውቀው ከሶማሌላንድ ጋር እንኳን ካደረግነው ስምምነት በኋላ ሶማሌላንድ ለኢትዮጵያ ሰጥቶ መቀበል የሚባለው መረ ከተቀበለች ወዲህ ቀጠናው ለሁለት ተከፍሎ ነበረ። በተለይ ግብጽ፣ ኤርትራ እንደዚሁም ሶማሊያ በአንድ ላይ አብረው በተለይ ደግሞ በተለያዩ ቀኖች በቀናት በሳምንት ልዩነቶች በተለያዩ ሀገራቶች ውይይት ሲያደርጉ ነበረ ንግግር ሲያደርጉ ነበረ። ግብጽም ቀጠናው ላይ ያገባትም እዚህ ቦታም ላይ የመወሰን መብት ካላት ሲውዝ ካናል ላይና በዛ አካባቢ በሚገኙ ስፔሶች እንጂ እታች ድረስ ወርዳ ቀይ ባህር መቆጣጠር መብት በሌለባት ውሳኔ ላይ ኢትዮጵያ ወደ ቀይ ባህሩ ልትገባ አይገባም፣ የቀይ ባህር ባለቤት ያልሆኑ ሀገራቶች ወደ ቦታው ሊጠጉ አይግቡ የሚባል ትልልቅ ማዕቀቦች ሲጣሉብን ነበረ። እነዚህ ሂደቶች በነበሩበት ወቅት ኢትዮጵያ የሄደችበት የዲፕሎማሲያዊ መንገድ ከዛ በኋላ ቱርክ አንካራ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሌው ፕሬዚዳንት አሰን ሼክ መሀሙድ ጋር ያደረጉት ስምምነት ከመጣ በኋላ ሶማሊያን በአዲስ አጀንዳ ይዛ የነግብጽን አላማ መከተል ትታ በቀጣይ ጊዜያቶች ከኢትዮጵያ ጋር በባህር ጉዳይ ለመስራት ያቀደችበት እቅዶች እንደዚሁም ኤርትራ አሁን ድረስ እንደው ለዚህ ነገር ክፍት አትሆን እንጂ ወደቦቿን እስከ መቼ ድረስ ነው እንደዚህ ዘግታቸው ከዓለም አራርቃቸው የምትኖረው? በተለይ ደግሞ የራሳችን የነበረውን በህግ አግባብ ውጭ የተነጠቅናቸውን ወደቦቻችንን በቀጣይ ጊዜያቶች በዲፕሎማሲያዊ መንገድ ማስመለስ እንችላለን። እንደው የኤርትራ መንግስት ከዚህ በፊት የነበሩ ወደቦቻችንን እንዴት ማስመለስ እንችላለን? እነዚህ ሂደቶችስ ከተሰጡ በኋላ ለምንድን ነው ድጋሚ መጠየቅ አለባቸው? በሚለው ጉዳይ ላይ ወደቡ ስንሰጥ በኢትዮጵያ ህዝብ ፍላጎት አይደለም። በወቅቱ የነበረው መንግስትም በህዝብ የተመረጠ መንግስት አልነበረም። በሽግግር መንግስት ነበረ ይሄ ሁኔታ የተደረገው። ከዚህ ጋር ተያይዞ የኤርትራ መንግስትም ቢሆን ይሄ ስምምነት የተስማማው መሪ ኢሳያስ አፈወርቂ እስቲል ነው ስልጣን ወንበሩ ላይ አለ። እዚህ ስምምነት ላይ ምን አይነት ስምምነቶች እንደነበሩ እናውቃለን። ራሳቸውም ተናግረዋል። አሰብን የመጠቀም መብት እንዳለን ተናግረዋል። በአንዳንድ ጊዜያቶች ዛሬ ላይ ተቀይረው ኢትዮጵያ አሰብን ስትጠይቅ ኢትዮጵያ ኤርትራ ልትወር ነው የሚለውን አጀንዳቸውን ከማራገባቸው በፊት እነዚህ ሂደቶች ባሉበት ሁኔታ ከጎረቤቶቻችን የባህር በር የማግኘት መብት አለን። ይሄ ዓለም አቀፍ ህግ ነው። በዓለም አቀፍ ህግ መልቱ እናገኛለን። በህግ አግባብ ከህግ አግባብ ውጭ የተነጠቅናቸውን ደግሞ የባህር በሮች በቀጣይ ጊዜያቶች የምናስመልስበት ሂደት ይኖረናልና የቀጠናው ለሁለት መከፈል ዛሬ ላይ ደግሞ ሱማሊያ ተመልሳ ወደ ኢትዮጵያ ጎን መምጣቷ ግብፅ ብቻዋን መቅረቷ ኤርትራና ግብፅ አሁንም አብረው እነዚህ ሁኔታ ላይ መስራታቸው ምንም ጠቀሜታ እንደሌለው ይታወቃል። ምክንያቱም ኢትዮጵያ የሄደችው በዓለም አቀፍ ህግ መሰረት ነው የራሴ የሆነ ንብረትን ስጡኝ ያለችው። ሲቀጥልም ደግሞ የእነሱንም ንብረት ቢሆን በጋራ መስራትና በጋራ መኖር ስለሚያስፈልግ ይሄ ዓለም አቀፍ ህግን የተከተለ መንገድ ስለሆነ ኢትዮጵያ በቀጣይ ጊዜያቶች የባህር በር የምታገኝበት መንገድ ትልቅ የሰፋ ነው። የነ አሜሪካን የነ ራሽያን የነ ፍራንስን እውቅና መቀበል ራሱ በጣም ትልቅ ነው። ምክንያቱም እነዚህ ሀገራቶች በተለያዩ እውነቶች ላይ የመወሰን አቅማቸው፣ በተለያዩ ጉዳዮች ላይ የመወሰን መብታቸው ከፍ ያለ እስከ መሆን አንጻር ኢትዮጵያ በቀጣይ ጊዜያቶች የባህር በር የማግኘት እድሏ ሰፊ ነው። እንደው የባህር በር አጠያየቃችን ዛሬ ላይ እዚህ ደረጃ መድረሳችን በተለይ ደግሞ ቀጠናው ላይ ያለውን ሰላምና መረጋጋት ምንም ሳንነካ ቀጠናው ላይ አሁን ያሉ ግጭቶች እንመለከታለን። የውስጥ ግጭቶች አሉና ከውስጥ ግጭቶች ውጭ እንኳን እንደዚህ አይነት ጥያቄ የሚያነሳ ሌላ መንግስት ኖሮ ቢሆን የቀጠናው ሰላምና ለመረጋጋት ከዚህም ይበልጥ ይባባስ ነበረ። ነገር ግን ኢትዮጵያ ከኤርትራ ጋር ምንም አይነት እሰጥ አገባ ውስጥ አልገባችም። ምንም አይነት ጦር አልተማዘዘችም። ከሶማሊያ ጋር በነበሩ እሰጥ አገባዎች ውስጥ ሶማሊያ ጦሯን ስታንቀሳቀስ እንኳን የኢትዮጵያ ጦር ከነበረበት አንድ እርምጃ አልተንቀሳቀሰም። እነዚህ ሂደቶች አሉ። ግብፅ ቀጠናውን ለመረበሽ የምትሄድበትን መንገድ ኢትዮጵያ በዝምታ ያለፈችባቸው ሂደት አለና ኢትዮጵያ ቀይ ባህርን ለማግኘት በተለይ ደግሞ የባህር በር ለማግኘት በጣም አስፈላጊና የትውልድ ጥያቄ ከመሆኑ አንጻር ይሄንበት የዲፕሎማሲያዊ መንገድ ሊበረታታና አሁንም መቀጠል አለበት የሚባል ጉዳይ ነው። አሁን አጀንዳው በትልቁ እየተነሳ ነው። ሁሉም ዘንድ እየተንሰራፋ ነው። ለህዝቡም ደግሞ የዚህ ደረጃ እውቀት ሽግግር እየተደረገለት ነው። ከዚህ በፊት እንደምናስታውሰው ባህር በር ሲባል ምንም ጥቅም የሌለው ውሃ ብቻ የሚመስላቸው ሰዎች ነበሩ። ነገር ግን አሁን ላይ በሚሰሩ አንዳንድ መረጃዎች፣ በሚወጡ ሁነቶች አሁን ላይ ባህር በር ምን ያህል ደረጃ እንደሚያስፈልገን እየተመለከተ እንገኛለን። የትውልዱን ጥያቄ በተለይ የቀጠናው ደግሞ ለሁለት መከፈል ቀጠናው አሁን ላይ ደግሞ ወደ ግራና ወደ ቀኝ የሚንቀሳቀሱ ሀገራቶች አሉና፣ በረከት እንደው ቀጠናው ላይ ወደዛ ወደዚህ የሚሉ ሀገራቶች የመስጠት ግዴታ እንዳለባቸው ስለሚያውቁ አሁን ወደ ሰላም ስምምነት እየመጡ ያለበት ሁኔታ አለና፣ የቀጠናው ጂኦፖለቲካ ኢትዮጵያ የሄደችበትን መንገድ ነምን ትመለከተዋለን። ኢትዮጵያ በቀጠናው ላይ የሄደችበት ያለው መንገድ ይሄ ነው፣ መፈተሽ አለበት። ኢትዮጵያ ይዛ የሄደችው ምንድን ነው? አፍሪካ ትልቁን ግዙፉን ትርፋማውን አየር መንገድ ነው። ይሄ ማለት ከባህር በር የሚተናነስ አይደለም። አንደኛ፣ ሁለተኛ አሁንም ግዙፍ የሆነውን ኢትዮ ቴሌኮም እንዲሁም በቀጠናው ላይ የተረጋጋ የተባለውን መንግስት ነው ይዛ እየሄደች ያለችው። ይሄ በሆርን ኦፍ አፍሪካ ላይ ግዙፍ ኢኮኖሚ የተረጋጋ መንግስት፣ የአፍሪካ መቀመጫ፣ የዲፕሎማቲክ ሀብ የሆነች አገር እንዲሁም ራሷን በምግብ መግባ ራሷን ችላ እንዲሁም ለኤክስፖርት እየበቃች ያለች ሀገር በብዙ ሜጋ ፕሮጀክቶች እየተንቀሳቀሰች ያለች ሀገር ይዛ የምትሄደው ገጸ በረከቶች ብዙ ናቸው። በነገራችን ላይ ኢትዮጵያን በአንድ ነገር መመዘን በቂ ነው። ኢትዮጵያ በባዶ ያለ ምንም ወደብ ይሄን ያክል እድገት ካስመዘገበች የኮሪዶሮቻችንን ሜጋ ፕሮጀክቶቻችንን ይሄን ያክል ማሳካት ከቻለች የባህር በር ብታገኝ ምን ያክል እድገቱ ይፋጠናል? በነገራችን ላይ ከመቶ ሰላሳ ሚሊየን ህዝብ ጋር መነገድ ሁሌ ማዋጭ ነው ከኢትዮጵያ ጋር ጅቡቲም ይሁን ሱማሊያም ትሁን እንዲሁም ኤርትራም ትሁን ማንኛውም ሀገር መነገድ አዋጭ ነው። ይሄ ሊሰመርበት የሚገባ ነው። ኢትዮጵያ አሁን እያደረገችው ያለው በጣም ወሳኝ የተባለ በዲፕሎማሲ በሰጥቶ መቀበል፣ እንዲሁም ሀገራት ከኢትዮጵያ ጋር የባህር በሩም ቢሰጡት የባህር በራቸው ከሚሰጣቸው ጥቅም በእጥፍ እጥፍ እጥፍ ነው የሚያገኙት። ምክንያቱም ለምሳሌ ጅቡቲ በዓመት ከሁለት ቢሊዮን ዶላር በላይ ታገኛለች፣ ውሃ ታገኛለች፣ መብራት ታገኛለች። አሁን ግን ትስስራችንን ባሰፋን ቁጥር የደህንነት ስጋቷ ይቀንሳል። የኢትዮጵያ በቀጠናው ላይ ያለው የሰላም ማስከበር አቅም ይታወቃል። ይህንን አቅም እየተጠቀሙት ይሄዳሉ። ሁለተኛ ኢትዮጵያ አሁን ላይ ጄኔሬት በምታደርገው ፓወር ቀዳሚ ሆናለች። ሁለተኛ ይህን መጠቀም ይችላሉ። ፍሬሽ ዋተር፣ ኤክስትራ ማኒፋክቸሪንግ የማይጠይቅ ሌላ ፒውሪፊኬሽን ሲስተም የማይፈልግ ቀርተ መጠጣት የምችለውን ውሃ በነፃ ማግኘት ችለዋል። እንዲሁም ይህንን አይነት ሰፊ የንግድ ኮሪዶር ማግኘት ይችላሉ ከኢትዮጵያ ጋር መነገድ ወሳኝ ነው። በነገራችን ላይ ግብፅ ታሳምፀሃለች እንጂ ግብፅ አንተን ሊጠቅም የሚችል ስር ነቀል የሆነ ነገሮችን ማድረግ አትችልም። ለምሳሌ ኢትዮጵያ ከጅቡቲ ጋር የምታደርገውን የባህር በር ግንኙነት ብታቆመው፣ መብራት ብታቆም፣ ውሃ ብታቆም ጅቡቲ ትጎዳለች። ግብፅ መብራትም ውሃም ወደብ መጠቀምም ኪራይ ማድረግ አትችልም። ቀጠናው ላይ ያሉ ሀገራት ሊነቁ የሚገባቸው ጉዳይ ይሄ ነው። እኛ ከግብፅ ምን እናገኛለን? እኛ ከኢትዮጵያ ምን እናገኛለን? ጭፍን የቲፎዞ ፖለቲካ ነውቅ ይህንን ሆርን ኦፍ አፍሪካ የገደለው። በነገራችን ላይ እንደዚ አይነት የቲፎዞ አስተሳሰቦች ከድርጅቶች ጀምሮ ነው እያደጉ የሚሄዱት። ይሄ ከድርጅቶች፣ ከቤተሰቦች፣ ከሰፈር፣ ከመንደር፣ ከሀገር ቀጠና እያለ የወጣ ነው የቲፎዞ አካሄዳ ያዋጣ የሚያዋጣው ጥቅምህን አስልተ አብረ መስራት ያለብህን አካል መለየት መስራት ካለብህ መስራት። ያ አካል አደገ አላደገ ጉዳይ አይደለም። ጥቅምህን በጋራ ማደግ ትችላለህ ቁጥ አረ ከገሌ ጋር እንዳትነግድ፣ ለምን ገሌ እኮ እንደዚህ ነው። ግን ያ ሰው ሊያደርግልህ ይችላሉ። ውሃ ሊሰጥህ ይችላሉ። መብራት ሊሰጥህ ይችላሉ። የደህንነት ስጋትህን ሊያስታግስ ይችላሉ። ያለብህን የከፍተኛ የምግብ አቅርቦ ችግር ሊከላልህ ይችላሉ። አይችልም። ቀጠናችን ላይ ያሉ ከኤርትራ ጀምሮ ያሉ ሀገራት መገንዘብ የሚገባቸው ይሄንን ነው። ሕዝባዊ ጥቅም እንጂ ሆይ ሆይታ ካይሮ መጋበዝን የማታ እራት ውስኪ ማጋጨትን አደለም ቁም ነገር ማድረግ ያለባቸው ይሄንን። ግን ማድረግ ያልቻለ ኃይል በነገራችን ላይ ዛሬ ላይ ምንም ማለት ላይሆን ይችላል። ነገ ቀጠናው ላይ ያሉ ሀገራት የውስጥ ማህበረሰባቸው ሲነቃ፣ እስተ ዛሬ ድረስ ለሰሩት የፖለቲካ ስህተት ተጠያቂ እና ተጠየቂ ይመጣባቸዋል። አዎ እንግዲህ ቀጠናው ላይ በተለይ ደግሞ ካለው ልማት አንጻር ስንመለከተው የኢትዮጵያ እድገት ከጊዜ ወደ ጊዜ የጨመረ ነው። እንደው ለኢትዮጵያ ቀድሞ የባህር በር የሚሰጣት ሀገር በረከት በእኔ እይታ ተጠቃሚ ነው እላለሁ። ለምን መሰለ፣ ዛሬ ላይ ጅቡቲ ወደብ ሄደን ለማምጣት በርካታ እንግልቶች እያየን ነው። እንደው በጅቡቲ እንኳን ስናልፍ አንድ የጅቡቲ ሹፌር እንኳን ምን ያህል መሰረተ ልማቶችን ይጠቀማል፣ ምን ያህል እንቅስቃሴዎችን ያደርጋልና በቀጣይ ጊዜያቶች እነዚህ ሀገራቶች ከኢትዮጵያ ጋር የሚያደርጉት እንቅስቃሴ ነጻ ንግድ ነው የምታደርገው፣ ነጻ ትራንስፖርት ነው የሚኖርህና እነዚህ እንቅስቃሴዎች ከኢትዮጵያ የሚፈልጓቸውን ነገር ማግኘት ይችላሉ። እኛም ከእነሱ የምንፈልጋቸውን ነገሮች ማድረግ እንችላለንና የጎረቤቶቻችንንም እድገት የሚያበለጽግና ከፍ የሚያደርጋቸው ነው። ኤርትራ አራቱን ወደቦቿ ዘግታ በመኖሯ ምን ያህል እንደተጎዳችና ዛሬ ላይ ህዝቧ በምን ያህል ችግር እንደሆነ እንመለከታለን። ምንም ጥቅም የለውም ካልሰራህበት የሆነ ነገር አገልግሎት የለውምና ኢትዮጵያ አሁን ባላት መሰረተ ልማት እየሰራች ነው። ነገር ግን ቀጣይ ደግሞ ሌሎች ጉዳዮች ያስፈልጓታል። እነዚህን ጉዳዮች ደግሞ ለማግኘት ጎረቤቶቿን ነው የምትጠይቀው። ጎረቤቶቿን ስትጠይቅ ደግሞ ካላት ከውስጧ ደግሞ ለነሱ የምታበረክተው ነገር ይኖራልና ኢትዮጵያ ለጎረቤቶቿ ሰጥቶ መቀበል በሚባለው መርህ ላይ በቀጣይ ጊዜያቶች ደግሞ የባህር በሩን የማግኘት እድላችን ሰፋ ያለበት የመጣ ጉዳይ ይመስላል። በቀጣይ ጊዜ ደግሞ ስለ ባህር በራችን ምን አይነት ነገሮች ይኖራሉ የሚለውን የምንወያይ ነው የሚሆነው። ለዛሬ ዚጋ እናብቃ። አመሰግናለሁ። ውድ ተመልካቾቻችን፣ ለዛሬ ነበረን የሀሳብ ዴሊ ፕሮግራማችን ይህን ይመስል ነበረ። እናንተ በፕሮግራማችን ላይ ያላችሁን ሀሳብ፣ አስተያየት በታች ባለ መልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ነጫናችሁ ቤተሰብ አይነታችሁ ሀይሌን እያለን እኔ ዮርዳኖስና በረከት እዚህ ጋር ቋጨን። በቀጣይ የሀገር ውስጥና የባህር ማዶ አጫጭር የጽሁፍ ዜና ወደ እናንተ የሚደርስ ነው የሚሆነው። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ።